ጤና ይስጥልኝ፣ ይህ ሰበር ዜና ሚዲያ ነው። ሰላምታችን በያላችሁበት ድረስ። ያን አርዕስተ ዜናዎቹን እናስቀድማለን። አብራችሁን ቆዩ። በአማራ ክልል ምዕራብ ጎንደር ሶን አራት የቀን ሰራተኞች ተገለው ሰውነታቸው ፈርሶ መገኘቱ ታውቋል። ማን ገደላቸው? በምን ምክንያት ሊገደሉ ቻሉ? ዝርዝር አለ በትግራይ ክልል የድምጸ ወያኔ እና የፕሬዝዳንቱን ቢሮ የአርሚ ሰላሳ አንድ ታጣቂዎች መቆጣጠራቸው ተሰምቷል። ትሰሙታላችሁ። በአማራ ክልል ደቡብ ወሎ ዘን ለገሂዳ ወረዳ የነዳጅ ክምችት ከመሬት በላይ ፈንድቶ መገኘቱ ታውቋል። የምናደርሳችሁ ይሆናል። የኤርትራ የወደፊት እጣ ፈንታ ከጊዜ ወደ ጊዜ ይበልጥ አሻሚና ግልፀኝነት የጎደለው የሆነ መምጣቱን በሆርን ሪቪው ድረገጽ ላይ የወጣ አዲስ ትንታኔ አመላክቷል። ዝርዝራለ የትግራይ ዓለም አቀፍ ምሁራን ባለሙያዎች ማህበር በስማችን የውሸት ሕገወጥ መግለጫው ወጥቷል ሲል ገልጿል። መግለጫውን ተሰሙታላችሁ? የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ከኢትዮጵያ ጠቅላይ ሚኒስቴር ዶክተር አብይ አህመድ ጋር በስልክ ውይይት ማድረጋቸው ተገልጿል። የምናሰማችሁ ይሆናል። መልክ የሌላቸው ሰዎች ሥራት ተቀጠሩ ም እየተባሉ እንደሆነ ተገለጸ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ታደርጉ ዘንድ እየጋበዝን ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። ውድ የዚህ ቻናል ቤተሰቦች ቪዲዮ ቫይራል ይወጣና ብዙዎች ጋር ይደርስልን ዘንድ ላይክ እንድታደርጉልን ጠይቃችኋለሁ። እንኳን ደስ አላችሁ የመጀመሪያ ዙሮ የማስታወቂያ ዋጋ ከ30% ቅናሽ ጋር በመሀል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ አቅርበናል ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪት ፕሮፐርቲ ቀድመው ለሚመዘገበው ሰዎች ብቻ በተደረገው ቅናሽ ማለትም ባለ 2 መኝታ በ720 ብር ባለ 3 መኝታ በ1 ሚሊዮን ብር በ10% ቅድመ ክፍያ እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር አቅርበንልዎታል ምን ይሄ ብቻ በልዩነት ለሃደም ደንበኞቻችን ታላቅ ቅናሽና በቤተሰብ አለያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከባላህዮቹ አንዱ ይሆኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0939 049839 ላይ ይደውሉ። በአማራ ክልል ደቡብ ወሎ ዞን ለገሂዳ ወረዳ አስገራሚ የተፈጥሮ ክስተት ተመዝግቧል። በወረዳው ስር የሚገኝ ከፍተኛ መጠን ያለው የነዳጅ ክምችት በተፈጥሮ ግፊት ምክንያት ከከርሰ ምድር ወለል በላይ እየፈለቀ መውጣት መጀመሩን የደረሰ መረጃ አመላክታል። በተፈጥሮ አስገዳጅነት ምክንያት እየገነፈለ የወጣው ነዳጅ በአካባቢው ለሚገኙ ህብረተሰቦች በባህላዊ የአጠቃቀም ዘዴዎች አገልግሎት እየሰጠ ይገኛል። የመረጃ ምንጮች እንደሚያመለክቱት የነዳጁ ከከርሰ ምድር ወደ ገጸ ምድር እየፈለቀ የመጣበት ሂደት በተለይም በበጋ ወራት ወቅት በከፍተኛ ሁኔታ ይጨምራል። ይህ የተፈጥሮ ሀብት ብቅ ማለት የክልሉንና የሀገሪቱን የኢነርጂ አቅም ለማሳደግ በሚደረገው ጥረት ትኩረት ሊሰጠው የሚገባ ጉዳይ ነው። የትግራይ ዓለም አቀፍ ምሁራን ባለሙያዎች ማህበር በስማችን የውሸት ህገ ወጥ መግለጫ ወጥቷል አለ። ዓለም አቀፉ የትግራይ ምሁራን ባለሙያዎች ማህበር ዛሬ ባወጣው መግለጫ የዳይሬክተሮች ቦርዱ አባላትን የሚሉ ነገር ግን ስምና አድራሻቸውን ያልጠቀሱ ግለሰቦች በማህበሩ ስም ህገ ወጥ መግለጫ ማውጣታቸውን ገልጿ። እነዚህ ግለሰቦች ያወጡት መግለጫም የውሸት ፣ አሳሳችና ከእውቅናችን ውጭ ነው ያለው ማህበሩ ጨምሮም የተሳሳተውን መግለጫ ያሰራጩትን ሰዎች ማንነትና አላማ በተመለከተ ውስጥ በሚደረግ ምርመራ በቅርቡ ይፋ እንደሚሆንና እንደሚታወቅ አስረድቷል። የምርመራው ውጤት ተከትሎም በኢትዮጵያ፣ በአውሮፓም ሆነ በአሜሪካ ውስጥ የህግ ሂደት እንደሚከተል አስታውቆ በህጋዊ ማህበሩ ስም መግለጫ ማውጣት ማጭበርበር መሆኑንና በህግ እንደሚያስቀጣ ገልጿል። ይህ በእንዲህ እንዳለ በትላንትናው እለት በማህበሩ ስም መግለጫ የወጣ ሲሆን መግለጫው የማህበሩ ማህተም የሌለበት መሆኑን ተመልክተና ይህ የተሳሳተ የተባለ መግለጫ የተሰራጨውም በትግራይ ክልል ጊዜያዊ አስተዳደር ኮሚኒኬሽን ቢሮ ይፋዊ ማህበራዊ ማህበራዊ ድረገጽ በኩል ነው። ከዚህ ቀደም ማህበሩ ባወጣው መግለጫ ጊዜያዊ አስተዳደሩ ላይ ጠንካራ ትችት ማቅረቡ የሚታወስ ነው። የኤርትራ የወደፊት እጣ ፋንታ ከጊዜ ወደ ጊዜ ይበልጥ አሻሚና ግልጽነት የጎደለው እየሆነ መምጣቱን በሆርን ሪቪው ድረገጽ ላይ የወጣው አዲስ ትንታኔ ያመላከተ በማህደር ነሲቦ የተዘጋጀው ይህ ትንታኔ የሀገሪቱ ብቸኛ ገዢ ፓርቲ የሆነው ህግደፍ አንጋፋ አመራሮች እድሜያቸው እየገፋና ቁጥራቸው እየተሟጠጠ በመምጣቱ ሀገሪቱ ለቀጣይ ምዕራፍ የተዘጋጀች አትመስልም ብሏል። ትንታኔው ሶስት ነገሮችን በዋነኝነት አንስቷል። አንደኛ የተቋማት መዳከም፣ ሪፖርቱ እንደሚለው ፕሬዝዳንት ኢሳያስ አፈወርቅ የሚመራው ስርዓት ከነፃነት ትግሉ የወረሰውን የማዕከላዊነትን ያልተገደበ አመራር ባህል ማጠናከር ተቋማዊ እድገትን አፍኗል። በተለይም እንደ አስመራ ዩኒቨርሲቲ ያሉ ምሁራንን ያፈሩ የነበሩ ተቋማት እንዲፈርሱ መደረጉ፣ ገለልተኛ ሚዲያና ሲቪል ማህበረሰብ መጥፋታቸው ተተኪ ትውልድ እንዳይፈጠር አድርጎታል። ሁለተኛ፣ የትውልድ ክፍተት ስርዓቱ ስልጣንን ሙሉ በሙሉ በነፃነት ታጋዮች እጅ ያቆየ ሲሆን፣ ወጣቱን ዋርሳይ ትውልድ ግን ራ ራሱን ችሎ እንዳይቆም አድርጎታል ይላል። ትንታኔው ዋርሳይ ትውልድ ዜግነታዊ ኃላፊነቶችን እንዲሸከም ተደርጓል፣ ነገር ግን ራሱን የቻለ እይታ ወይም ሀሳብ እንዳይፈጠር ተደርጓል ይላ ይህም ወጣቱ ትውልድ በመንግስት ላይ ጠገኛ እንዲሆንና ሀገር የመምራት ክህሎቱን እንዳያዳብር አድርጎታል። ሶስተኛ የ79 አመቱ ፕሬዚዳንት ኢሳያስና በዙሪያቸው ያሉ አንጋፋ ባለስልጣናት እያረጁ በመጡ ቁጥር ስርዓቱ ተተኪ አላዘጋጀም። የማስታወቂያ ሚኒስቴሩ አቶ የማነ ገብረ መስቀል በተደጋጋሚ የሚያውጇቸው የከፍተኛ ከፍተኛ ወታደራዊና የፓርቲ ባለስልጣናት ሞት ይህንን የተተኪ ጦትና የስርዓቱን ስብራት በግልጽ ያሳያል ብሏ። ትንታኔው ሲያገባድድ ገዢው ትውልድ ሲያልፍ ሀገሪቱ በመዋቅራዊ ደረጃ ላልተዘጋጀበት ምዕራፍ ትጋለጣለች። ስርዓቱ ያፈናቸው የሚከተሉ ችግሮችን በከፍተኛ ሁኔታ ሊፈነዱ እንደሚችሉ ሪፖርቱ ያስጠነቅቃል። የሀገሪቱ ኢኮኖሚ በህግደፍ ቁጥጥር ስር ባሉ እንደ ሄድሪ ትረስ ባሉ ተቋማት የተያዘ እንጂ ሀገራዊ ገበያን ያላገናዘበ መሆኑ በቆላማ አካባቢዎች በሙስሊም ማህበረሰቦችና ትግርኛ ተናጋሪ ባልሆኑ ህዝቦች ላይ የነበረው የተዳፈነ ቅሬ ታና የተራዘመ መገለል እንደገና ሊያገረሽ ይችላል። የተማረው ወጣትና ተቃዋሚ ኃይሎች በሙሉ ከሀገር ውጭ መሆናቸው በሀገር ውስጥ ካለው አስተዳደራዊ እውነታ ጋር ያላቸው ግንኙነት አዳክሞታል ሲል የማህደር ነሲቡ ጥናት ያመለክታል። መልክ የሌላቸው ሰዎች ስራ የመቀጠር እድላቸው እየቀነሰ መጥቷል ተባለ። ቢዝነስ ኢንሳይደር እንደዘገበው ከሆነ መልክ ከዚህ ቀደም አስፈላጊ ባልነበረባቸው መስኮችም ቢሆን መልካቸው ያነሰ ወይም መልክ የጎደላቸው ሰዎች ለስራ የመቀጠር እድላቸው እየቀነሰ መጥቷል። በፊልተሮች በአርቴፊሻል ኢንቴለጀንስ ኤአይ እና ርካሽ በሆኑ የሕክምና ሂደቶች ምክንያት የመጣው የውበት ንረት ለውበት ያለው መስፈርት ከፍ አድርጎታል። በዚህም ቀጣዮች ቅድስንነትንና ወጣትነትን በከፍተኛ ደረጃ እየፈለጉ ሲሆን ችሎታዎች ደግሞ ሁለት ደረጃ እየሆኑ መጥቷል ያልዘገባ። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ከኢትዮጵያው ጠቅላይ ሚኒስቴር ዶክተር አብይ አህመድ ጋር በስልክ ውይይት ማድረጋቸውን የአሜሪካው የውጭ ጉዳይ መስሪያ ቤት አስታወቀ። የአሜሪካው ውጭ ጉዳይ መስሪያ ቤት ዋና ምክትል ቃል አቀባይ ቶሚ ቢጎት ማምሻው እንደገለጹት የሁለቱ ባለስልጣናት ውይይት ትኩረቱን ያደረገው በቀጣናዊ መረጋጋትና በአፍሪካ ቀንድ ዘላቂ ሰላምን ለመገንባት በሚያስችሉ ጉዳዮች ላይ ነው። የአሜሪካ የውጭ ጉዳይ መስሪያ ቤት እንደገለጸው በውይይቱ ወቅት ሁለቱ ወገኖች አሜሪካና ኢትዮጵ ኢትዮጵያ ለቀጣናው ሰላምና መረጋጋት ያላቸውን የጋራ ቁርጠኝነት አረጋግጠዋል። በተለይም ውስብስብ በጂኦፖለቲካዊ እንቅስቃሴዎች የሚታዩበት የአፍሪካ ቀንድ የሰላም መሰረትን ለመጣልና ትብብርን ለማጠናከር በሚቻልበት ሁኔታ ላይ መምከራቸው ተገልጿል። ይህ የስልክ ውይይትና ከሰሞኑ ኢትዮጵያን ከጎበኙት የዩናይትድ ስቴትስ የአፍሪካ አዛዛዥ ጀነራል ዳግቪን አርኤም አንደርሰን ጋር ተያይዞ በአዲሱ የአሜሪካ አስተዳደርና በኢትዮጵያ መንግስት መካከል ያለው ዲፕሎማሲያዊ ግንኙነት ይበልጥ ለማጠናከርና በጋ የጋራ ጉዳዮች ላይ ተቀራርቦ ለመስራት ያለ መሆኑን ከተለቀቀው መግለጫ መረዳት ይቻላል ሲሉ አስተያየት ሰጪዎች ይናገራሉ። ትላንቱ ጧት ህዳር 25 ቀን 2018 ዓ.ም የጄኔራል ታደሰ ወረደ ቢሮ በሞንጆሪና ታጣቂዎች አርሚ 31 መከበቡ ታውቆ ነበር። የህወሃት ቢሮ አካባቢ በርካታ ታጣቂዎች ሰፍረው፣ በርካታ ታጣቂዎች ሰልፍ ይዘው በከተማዋ ሲንቀሳቀሱ እንደነበር ታውቆ ነበር። ታጣቂዎቹ ብሬን ላውንቸርና ድሽቃ የታጠቁ መሆኑ የተገለጸ ሲሆን ሞንጆሪኖ ትላንት ሙሉ ካቢኖዎችን አስቸኳይ ስብሰባ በመቀሌ ጠርተው ነበር በህወሃት የሚተዳደሩ የንግድና ሌሎች ድርጅቶች ድርጅቶች የባንክ አካውንት እንዲታገድ ለሁሉም ባንኮች ደብዳቤ ተጽፏል። ታዲያ ይህን ተከትሎ የአርሚ 31 ታጣቂዎች የድምጸ ወያኔና የፕሬዝዳንቱን ቢሮ መቆጣጠራቸውን የደረሰ መረጃ አመላክቷል። ሰራተኞቹንም አባረዋል ተብሏል። በዚህ ምክንያት በሰማዕታት ሐውልትና ስታዲየሙ አካባቢ የድሽቃ ተኩስ ድምፅ መሰማቱን ምንጮቻችን ጠቁመውልናል። ተኩሱም የደስታ መግለጫ ነው ተብሏል። በአማራ ክልል ምዕራብ ጎንደር ዞን በመተማ ወረዳ ፎርገና ተብሎ በሚጠራው እርሻ ቦታ ትውልዳቸው ጎንደር ዙሪያ ወረዳ ማክሰኝት አካባቢ የመጡ አራት የቀን ሰራተኞች ማሽላ እየቆረጡ እያለ በአጋቾች ተይዘው የተጠየቁትን ብር መክፈል ስላልቻሉ ባሳለፍነው ቅዳሜ በአሰቃቂ ሁኔታ ገለዋቸው አስከሬናቸውን ፈራርሶ የተገኘ ሲሆን ዛሬ ስርዓተ ቀብራቸው በመተማ ተክለ ሃይማኖት ቤተ ክርስቲያን መፈጸሙና አስከሬናቸው በእሳት ጭምር እንደተቃጠለ ምንጭ